የማይሮጡለትን የማይለፉለትን ነገር ለምንወት አላህን አያውቁ። ለምሳሌ ከጀሀነም ጠብቀኝ ብሎ ዱዓ ሲያደርጉ ከጀሀነም መጠበቅ ህልማቸው ነው፣ ይለፉለታል። ህልም ታውቃላችሁ? ህልም ስላችሁ ዝም ብሎ ተመኒና፣ ምኞትና ህልም ይለያያል። የተለያዩ ነገሮች ናቸው። ዝም ምኞት፣ ለምሳሌ ክንፍ ኑሮኝ ብበር ምናምን እንደማለት። ዱዓ ግን ህልም ነው በቁርአን እና ዱዓ አክሽን ነው፣ ድርጊት ነው። ነቢዩ ሰለላሁ ዓለይሂ ወሰለም ዘመቻዎቻቸው ላይ አይታችሁ ከሆነ ወይ ቀድመው ሰራዊቱን ሁሉን ነገር አዘጋጅተው የአላህ አንተ ካልተጨመርክበት እኔ ማድረግ ያለብኝን አድርግ ያለው አንተ ካልተጨመርክበት፣ በቃ ጎድሎ ነው የሚሆነው። ተስፋም የለኝም። አያችሁ ድርጊት ነው። ኑህ ዓለይሂ ሰላምን ብታዩ ቁርአን ላይ 950 ዓመት ህዝባቸውን ሲለምኑ፣ በቃ እንደው ላኢላሃ ኢለላህ በሉልኝ በተለያየ መንገድ እንደው የነሆንማ ታሪክ ለኢላህ እኔ በቃ ኡስታዞቻችን እንደው እኔ በቃ ቁጭ ብለው ቢቀሩት መሻይኾቻችን ቁጭ ብለው ቢቀሩትም ቢያቀሩትም ብዬ የምመኘው ታሪክ ነው። የሚጠቀሙ ቴክኒክ ብዛቱ አሁን እኛ ጋር እኮ ሁለት ጊዜ ምናምን ነገር አብዱራህማን የሆነን ሰው አስጠንቅቁ ከሶስተኛው ይዘለጥጧል። አይደለ ወላሂ ይገርማቸዋል። 950 ዓመት አንዴ በዚህ አንዴ በዚህ መንገድ አንዴ በዚያ መንገድ አንዴ ልጅ ሲፈልጉ ልጅ ለማግኘት እንዲተጠቀሙ ገንዘብ ነው የሚፈለጉት ይሄን አድርጉ በቃ 950 ዓመት ደከማቸው መጨረሻ ላይ ምን አሉ ያ ረቢ እኔ ማድረግ ያለብኝን ሁሉ ያድርግ ያለው አኒ መግሎቡን ፈንተስራ ዱዓ አደረጉ የታየው በቃ ያንተን እርዳታ ነው ከዚህ በኋላ ድልህን እፈልጋለሁ ያንተን እርዳታ እፈልጋለሁ እኔ ተሸንፊያለሁ አልቻልኩም ለፍተው ለፍተው ለፍተው ሮጠው ሮጠው ማለት ስለዚህ ዱዓ ምንድን ነው አክሽን ነው ዝም ተብሎ አይደለም በባዶ ሜዳ አይደለም ዱዓ የሚደረገው ያ ጀመዓ በባዶ ሜዳ ዱዓ እንደውም ኢማም አልቀራፊ ራህመቱላህ ዓለይህ ታላቅ የማሊኪ መዝሃብ ሊቅ ናቸው። ቀልድ ነው ይላሉ። አላህ ሰበብ አድርጎ ያስቀመጠውን ነገር ሳያደርግ ሰው ዱዓ ማድረግ በአላህ እስቴሕዛእ ከማድረግ ነው ይላሉ። ገባችሁ? ሀብታም መሆን ያ ረቢ ሀብታም አድርገኝ ብሎ ሰውዬው ምንም ማይለፋ ከሆነ ሀብትን ለማግኘት መርካቶ ማይታተርና ማይለፋ ከሆነ ወይም ስራ ቦታ፣ ሌላም ቦታ ኢምፖርትም ኤክስፖርት፣ ዋት ኤቨር ብቻ ግብርናም ሊሆን ይችላል፣ ሌላ ውጭ ሀገርም ሊሆን ይችላል። ማይታተር ከሆነ ማይ ሰው ምንድን ነው እያልክ ያለኸው? ስለዚህ ዱአ ህልም ነው፣ ዱአ ተግባር ነው። እሺ በቁርአን ይሄ በጣም ብዙ ሙስሊም እህትና ወንድሞች የሚዘነጉት ነገር ስለሆነ በጣም ሲሪየስሊ ማወራ

እንደው ድረስልን ሲሉ እናንተ ቁጭ ብላችሁ ታያችኋላችሁ ወይ እንዴ? እነዚህ እኮ ዱዓ ዱዓቸው፣ ይነሱ፣ የእናንተን ተግባር ይፈልጋል እያለ አላህ ሱብሓነሁ ወተዓላ በፈለጋችሁት ነገር ውሰዱት። መልካም ትዳርን የሚፈልግ ሰው ጥሩ ሆኖ መገኘት አለበት፣ በተግባሩ በባዶ ሜዳ ዱዓ የለም። መልካም መልካም የትዳር አጋርን ለመምረጥ መሄድ ያለበትን ሁሉ እርምጃ መሄድ አለበት።